ደርግ በግፍ ሰዋቸው የእነሱን ሰማዕታት ሐውልት አለ። እነዚህም በግሩፕ ውስጥ በግሩፕ ውስጥ የተካተቱ ናቸው። የስልሳ ሰባት ሰዎችን ታሪክ የያዘ መጽሐፍ ነው። አሁን በአርቲስት ደረጃ በእነዚህ የመድረክ ተዋንያን ምናምን ይኸው ታሪካቸው አይጻፍላቸውም፣ ማንም አያስታውሳቸውም። አንድ የሙዚቃ አልበም አውጥቶ ስሙን ተክሎ የሄደ ሰው ነው። ወይዘሮ ስንዱ ገብሩ ከአባታቸው ከከንቲባ ገብሩ ደስታና ከእናታቸው ከወይዘሮ ካሳዬ የለምቱ ጥር 6 ቀን 1907 ዓመተ ምሕረት በአዲስ ዓለም ከተማ ተወለዱ። አባታቸው ታዋቂው ዲፕሎማት፣ የመጀመሪያው የሕዝብ ተወካዮች ምክር ቤት ምክትል ፕሬዝዳንት፣ ቀጥሎም ፕሬዝዳንት የነበሩት በዳግማዊ ምኒልክ ዘመነ መንግስት የጎንደር ከተማ አስተዳደር ከንቲባ ሆነው ሰርተዋል። ወይዘሮ ስንዱ ዕድሜያቸው ለትምህርት ሲደርስ በቤታቸው መምህር ተቀጥሮላቸው የአማርኛ ትምህርት በከፊል መቁጠር እስከ ዳዊት መድገም ዘለቁ። ዘመናዊ ትምህርት አዲስ አበባ በስዊድን ሚስዮን ትምህርት ቤት እስከ ስምንተኛ ክፍል ተማሩ። በ1921 ዓ ም ከታናሽ እህታቸው የውብዳር ገብሩ ወይም እማሆይ ጽጌ ማርያም ገብሩ ጋር በመሆን ወደ ስዊዘርላንድ ተላኩ። ወይዘሮ የውብዳር ወይም እማሆይ ጽጌ ማርያም ዓለም አቀፍ የረቂቅ ሙዚቃ አቀናባሪ የነበሩ፣ ለረዥም ዓመታትም ኑሯቸውን በእስራኤል ሀገር አድርገው በዛው ሕይወታቸው ማለፉ ይታወሳል። በስዊዘርላንድ በትምህርቱ ብዙም ያልገፉት ስንዱ ወደ ፈረንሳይ ሀገር በማምራት ሞንትሪያል በተባለ የሴቶች አዳሪ ትምህርት ቤት በመግባት ትምህርታቸውን መከታተል ጀመሩ። በኋላም ቦርዥ ወደተባለ ትምህርት ቤት አቅንተው በዲፕሎማ ተመረቁ። በመቀጠል በሎዛን ዩኒቨርሲቲ የህግ ትምህርት የመማር እድል አግኝተው ሳይገፉበት ቀርተው ፍላጎታቸው ስነ ጽሁፍ በመሆኑ በአጠቃላይ ለአምስት ዓመታት ተምህረው ወደ ሀገራቸው ተመለሱ። ስንዱ ወደ ሀገር እንደተመለሱ በ1925 ዓ ም በአዲስ አበባ ቅዱስ ጊዮርጊስ ትምህርት ቤት በመግባት ፈረንሳይኛ ቋንቋ፣ የቁጥርና የአማርኛ ድርሰት አጻጻፍን ማስተማር ጀመሩ። በዚህ ሁኔታ ለአንድ ዓመት እንዳስተማሩ በ1926 ዓ ም ከብላታ ሎሬንዞ ትዕዛዙ ጋር ጋብቻ ፈጸሙ። ብላታ ሎሬንዞ የሐረርጌ ጠቅላይ ግዛት ገዢ ሆነው በመሾማቸውም ወደዚያው አቅንተው ለአንድ ዓመት ያህል እዚያ ኖረዋል። በኋላ ብላታ ሎሬንዞ የፍርድ ቤት ሹመትና የዜና ስርጭት ኃላፊ ሆነው በመሾማቸው ወደ አዲስ አበባ መመለስ ችለዋል። በ1928 ዓ ም በፋሽስት ጣሊያን የወረራ ወቅት ንጉሠ ነገሥት ቀዳማዊ አጼ ኃይለ ስላሴ ወደ እንግሊዝ ሀገር በማምራታቸው ብላታ ሎሬንዞም አብረዋቸው ተጓዙ። ስንዱም ከቤተሰቦቻቸውና ከሆለታ ጦር ግንባር ጋር በመሆን ወደ ጎሬ እንዳመሩ ታሪካቸው ይናገራል። በዚሁ ግንባር የመትረየስ አተኳኮስ ስልጠናንም ወስደዋል። በነቀምትና አካባቢዋ በመገኘት ለሶስት ወራት ያክል ሀገሬውን በማስተማር ስለ ነፃነት ምንነትና አስፈላጊነት ቅስቀሳንም ሲያደርጉ ነበር። ከጎሬ ከጥቁር አንበሳ አርበኞች ግንባር ጋር በመቀላቀል በአካባቢው መንቀሳቀስ ጀመሩ። በመቀጠልም ከራስ እምሩ ጦር ጋር እንዲቀላቀሉ ሆነ። በዚያ ሆነው በጦርነቱ የተጎዱ አርበኞችን ሕክምና ለመስጠት እንዲቻል የቀሪ መስቀል አገልግሎቶችን በማከናወን ለቆሰሉት አርበኞች ሕክምና እንዲሰጣቸው አድርገዋል። አዚናራ እስር ቤት እንዲገቡ ሆኗል። በዚህም እስር ቤት ለዘጠኝ ወራት ያህል በእስር ላይ ቆይተዋል። ከእስር ተለቀው ወደ አዲስ አበባ ከተመለሱም በኋላ የፋሺስት ከባድ ማስጠንቀቂያ ወደ ጎን በመተው የፋሽስትን ከባድ ማስጠንቀቂያ ወደ ጎን በመተው አርበኞችን በግጥምና በወኔ ቀስቃሽ ጽሑፎቻቸው በማበረታታት መረጃ በማቀበልና መሳሪያ እንዲደርሳቸው በማድረግ የጀግንነት ተግባር ፈጽመዋል። ከፋሽስት ጣሊያን ሽንፈት በኋላ የኢትዮጵያ ነፃነት ሙሉ በሙሉ ሲመለስ በደሴ የወይዘሮ ስሂን ትምህርት ቤት አስተዳዳሪ በመሆን ለሁለት ዓመታት አገልግለዋል። ወደ አዲስ አበባ ተመልሰውም እቴጌ መነን ትምህርት ቤት ምክትል ርዕሰ መምህርት በመቀጠልም የመጀመሪያዋ ሴት ርዕሰ መምህርት ሆነው መስራት ችለዋል። በዚህ ወቅት ኮከብህ ያውና ያበራል፣ ገና የካቲት ቀኖች፣ እና የኑሮ ስህተት የተሰኙ ቲያትሮችን ጽፈው ለመድረክ አብቅተዋል። ወይዘሮ ስንዱ በእቴጌ መነን ትምህርት ቤት ካገለገሉ በኋላ ወደ ፖለቲካው በመግባት በ1948 ዓ ም በተደረገ የፓርላማ ምርጫ የእንጦጦና የጉለሌ ወረዳን በመወከል እስከ 1952 ዓ ም ድረስ የመጀመሪያዋ ሴት የሕግ መምሪያ ምክር ቤት አባል ሆነው አገልግለዋል። በሕግ መምሪያ ምክር ቤትም ምክትል ሊቀመንበር በመሆን ሲመረጡ ስለ ሴቶች እኩልነት ታግለዋል። ከዚህ በኋላም የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንትና በህዝባዊ ኑሮ እድገት ሚኒስቴር በዋና ጸሐፊነትና በአስተዳዳሪነት ማገልገል የቻሉ ናቸው። አርበኛ፣ የሴቶች ሰብአዊና እኩልነት መብት ተከራካሪ የሆኑት ስንዱ በስነ ጽሁፍ ስራዎቻቸው የሚታወቁና ሊጠቀሱ ከሚችሉ ሴት ደራሲያን መካከል አንዷ ናቸው። ስንዱ በተውኔትና በታሪክ መልክ ጽፈው ለህትመት ካበቋቸው መካከል የኢትዮጵያ ደራሲያንና ሥራዎቻቸው ከተሰኘውና በአቶ ጌታቸው አበበ ከተጻፈው መጽሐፍ የተገኘውን የድርሰቶቻቸውን ስብስብ መመልከት ይቻላል። የኢትዮጵያ ትግል፣ አድዋ፣ አጼ ቴዎድሮስ፣ የታጋዮች ስሜት፣ ከግራዚያኒ ንግግር በኋላ፣ ኮከብህ ያውና ያበራል ገና፣ የካቲት ቀኖች፣ ከማይጨው መልስ፣ የልቤ መጽሐፍ፣ የታደለች ህልም የሚሉ የድርሰት ስራዎቻቸው ይጠቀሳሉ። የመጀመሪያዋ ሴት የምክር ቤት አባል ደራሲና ጸሐፊ ተውኔት አርበኛና የሰብአዊ መብት ተሟጋች ወይዘሮ ስንዱ ገብሩ ሚያዝያ 12 ቀን 2009 ዓ.ም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም ተፈጽሟል። ያልተቀበሩ ስሞች ላይ ካገኘ ነው ዓባይ ቴሌቪዥን ላይ ናችሁ። አሁንም ሰከላሽው እንደቀጠለ ነው። ዛሬ በደስ በሚል ሁኔታ በመጽሐፎች ተከብቤ ነው ያለሁት። ቀጣይ እንግዳዬም እንግዲህ ያልተቀበሩ ስሞች ሲል በ2017 ያሳተመውን የመጀመሪያ ቅጽ ነው። በጣም የሚቀጥል ሀሳቡም መነሻ ሀሳቡ በጣም ደስ የሚል ሆኖ ያገኘሁትን መጽሐፍ ነው ይዤላችሁ የመጣሁት። አባትነህ ካሴ አሸናፊ ይባላል። ያልተቀበሩ ስሞች ይችላል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አባት ነካሴ አሸናፊ ይባላለሁ። የተወለድኩት ደቡብ ምዕራብ ኢትዮጵያ ቴፒ የምትባል ከተማ ነው። እድገቴ ደግሞ ያው የመጽሐፉ ታሪክ የሚያጠነጥንበት አካባቢ አራት ኪሎ ቅድስ ሥላሴ ካቴድራል ጀርባ ነው። ያው ምን ይመስላል የሚለውን ነገር ያው በሚቀጥሉት ውስጥ ያሉትን ነገሮች ማንሳት እንችላለን። ያልተቀበሩ ስሞች የሚለው መጽሐፌ በሕይወት የሌሉ ሰዎችን በሕይወት በነበሩበት ሰዓት ምን ሰርተው አለፉ የሚለውን እነሱን ለማንሳት ነው። ስማቸው ሕያው ሆኖ የቀረ ሊታወስ የሚችል ለትውልድ ምን አበርክተው አልፈዋል የሚለውን ነገር የሀገር ባለውለታዎችን የሚዘክር መጽሐፍ ነው። እንግዲህ ይሄን ይመስላል መጽሐፌ። መልካም ስም ከመቃብር በላይ ይውላል ይባላል፣ ድሮም እና የቋንቋ ቋንቋ የትምህርት ዝግጅትህ የቋንቋ ጥናት ላይ ነው። አጋጣሚ ደግሞ ኑሮህ በፈቀደው እና መንገድህን እንግዲህ እይታህ ነው ዙሪያህን የምታየውን ነገር ወደዚህ እንድታመጣው ሆነሃል። ምን አነሳሳ? ሳልፍ ሳገድም ባየው እንኳን ያንን አካባቢ ላላስበው እችላለሁ፣ ብዙዎችም አልፈውበታል። እንዴት ትኩረትህን ሳበው? አው ምን አነሳሳ የሚለው ያው ታሪኩ ረዘም ይላል። ምንድነው ያው መጻፊ ላይ የጠቀስኳቸው ሁለት ምክንያቶች አሉ። የመጀመሪያው ያው ጓደኛዬ አሁን አሜሪካን ሀገር ይገኛል መሰረት ይባላል እና በምሰራበት መስሪያ ቤት ነው እና ደወለልኝና ያው እነዚህ ታሪክ ላይ በጣም ፍቅር አለኝና ደወለ እና የኮሮኔል ሮቢንሰን የመቃብር ስፍራ ጠየቀኝ። የኮሮኔል ሮቢንሰን የመቃብር ስፍራ የሰውየውን ታሪክ አውቀዋለሁ ከዚህ በፊት ያው በሁለተኛው የጣሊያን ጦርነት ጊዜ የተሳተፈ ሰው ነውና ያንን ፍለጋ በቃ ለዚህ ልጅ መልስ መስጠት አለብኝ ብዬ መቃብር ውስጥ መዞር ጀመርኩኝ። ከዛ ያንን የመቃብር ስፍራ ላገኝ አልቻልኩም፣ ግን ሰዎችን ሳጠያይቅ የት እንዳለ ጴጥሮስ ጳውሎስ እንደሚገኝ ነገሩኝ። ከዛ በኋላ ደግሞ ኮተቤ እንደዚሁ ዲግሬን በምማርበት ጊዜ ኮተቤ መምራን ትምህርት ኮሌጅ እንደዚሁ ያኔ የመመረቂያ ጽሑፍ ለማስገባት በዚህ ርዕስ ዙሪያ አስገብቼ ነበር። ከዛ በቅርብ የሚቀርበኝ አስተማሪ ምናሉኝ ይሄ ረዘም ያለ ርዕሰ ጉዳይ ስለሆነ በመጽሐፍ መልክ ብታወጣው የሚለው ነገር እንደ ሀሳብ አጋሩኝ ማለት ነው። ያ ነገር ከዚህ በፊት ደግሞ ያው በአካባቢው አልጠፋም፣ መቃብር ስፍራዎች ላይ ያው አንዳንዴ ለማጥናትም እንጠቀማለን። ሰፈራችን አጥር ነው የሚለየው እንጂ ቤታችንና ስላሴ ቤተክርስቲያን እና ከዛ ጋር የተያያዘ ስለሆነ ብዙም ከዛ ከአካባቢ አንጠፋም። መቃብር ስፍራው እኔ ምንም እንትን አይደለም። ምናልባት ሌላ ሰው አይቶ መቃብር ስፍራ ላይ ሲያልፍ ምናምን ትንሽ የመፍራት ስሜት ሊፈጠርበት ይችላል። እኔንም ጨምሮ ሌሎችም ዛ አካባቢ ያለን ሰዎች፣ ሌሎችም መቃብር አካባቢ የሚኖሩ ሰዎች ብዙም የዚህ የመፍራቱ እንትኖ የላቸውም። ስለዚህ እኔም አንዱ የዛው አካል ስለሆንኩኝ ፍርሃቱም ሁሉም ነገር በውስጤ ስላልነበረ በቃ የፈልገውን ነገር እነዚህ መነሻ ምክንያቶችን አድርጌ ወደዚህ ጥናት እንድገባ ሆኛለው ማለት ነው። እዚህ ላይ በርካታ ሰዎች ገብተዋል፣ በተለያየ ዘርፍ አድርጋ አስቀምጣቸዋል። በጀግንነት ለሀገር ታሪክ ያበረከቱ፣ ሃይማኖት ላይ ትልቅ ቦታ የነበራቸው፣ በጥበብ ዘርፍም እንደዚሁ በበጎ አድራጎት በጣም ብዙ ሰዎች ናቸው ያሉት። ምን ያህል ሰዎች ተካተዋል? የምን ያህል ሰዎች ታሪክ እዚህ ላይ አለ? ያልተቀበሩ ስሞች ቅጽ አንድ ያው 67 ክፍሎች አሉት በአስራ አንድ ምራስ 67 አካላት ተጠቅሰዋል 63ቱ በግል ደረጃ አራቱ ደግሞ በግሩፕ ለምሳሌ ግሩፕ ካተትኳቸው ውስጥ የኢትዮጵያ አየር መንገድ የሶስት ጊዜ አደጋዎች አሉ እዛ ጋ ያረፉ ሰዎች እዛ ቦታ ላይ በአደጋው ላይ ህይወታቸውን ያጡ ሰዎች እዛ ቦታ ላይ መታሰቢያ ሀውልት አላቸው ይሄንን ከግሩፑ ጋር በግሩፕን ነው ያደረኩት ማለት ነው። ሌሎቹም አሉ። ስልሳዎቹ ደርግ በግፍ ይሰዋቸው የእነሱን ሰማዕታት ሀውልት አለ። እነዚህም በግሩፕ ውስጥ የተካተቱ ናቸው። እንደዚህ እያልኩ አራቱ በግሩፕ ውስጥ የተካተቱ ናቸው። ሌሎቹ ደግሞ ስልሳ ሶስቱ ደግሞ ዘርፍ ዘርፍ ሰጥቻቸው የአርበኞች ዘርፍ አለ። አርበኞች ምዕራፍ አለን ከአርበኞቹ ቀጥሎ ደግሞ የፓትሪያርኮች አሉ ሶስት ፓትሪያርኮች እዛ ቦታ ላይ አርፈዋል እንደዛ እያልኩኝ ጋዜጠኞች አሉ የማስታወቂያ ባለሙያዎች አሉ ደራሲያን አሉ ሌሎቹም ልዩ ልዩ ብዬ ደግሞ የጠቀስኳቸውም አሉ እና በ11 ምዕራፎች የተካተተ የስልሳ ሰባት በጠቅላላው የስልሳ ሰባት ሰዎችን ታሪክ የያዘ መጽሐፍ ነው ባለውለት አይሆኑ በጣም ብዙ ሰዎች አሉ ቀድሜ አስፋው መሸሻ ጋር ሄድኩ። የሆነ የእኔነት የሚሰማህ ነገር አለ። በጣም የሚገርም ይሰማል። እንደዚህ ተጽፎ ስታዩ ስታነቡት፣ የእውነት በጣም ደስ የሚል ነገር አለ። እውነትም ለካ የኔ የሆነው ሰው ከመቃብር በላይ የሚውል የማይቀበር ስምን አስቀምጦ ሄዷል የሚል ስሜት አለው። እና መረጃዎችን ለመስጠት እንዳልከው መተባበሩ ደስ ይላል። ለእኛም ይጠቅመናል፣ ይነበባል፣ ይቀመጣል፣ ይሻገራል ዘመንን። ትንሽ የዚህ ጋር እንትን ልበል ይቻላል። አሁን አስፋው መሸሻን ጠቀሽ አስፋው መሻንም ሌሎችም አሉ። አሁን ዝም ብሎ ተዳፍኖ የሚቀር የሚቀሩ ብዙ ሰዎች አሉ። አሁን በአርቲስት ደረጃ በእነዚህ መድረክ ተዋንያን ምናምን ይኸው ታሪካቸው አይጻፍላቸውም። ኒክስ ማንም አያስታውሳቸውም። የመጀመሪያ ቀን እንሸኛቸዋለን። በሚቀጥለው ከተወሰነ እንትን በኋላ እንረሳቸዋለን። ስለዚህ አሁን አስፋውን አስቢው ስለዚህ እንደነሱ እንደሱ አይነት ሰዎች መጠቀስ ስራዎቻቸውን እያነሳን ምን ሲያደርጉ እንደነበረ እየጠቀስን እንደዚህ አይነት መጽሐፍ ላይ ማስፈር መቻል አለብን። ሌሎችም አሉ፣ ሌሎችም አርቲስቶች አሉ እዚህ ጋር የተጠቀሱት። አሁን ለምሳሌ አርቲስት አልማዝ ኃይሌን ብታይ፣ ሌሎችም እዮብ፣ አሁን የራሱ የሬጌዮ ንጉስ ተብሎ አንድ መጽሐፍ አለ። አሁን ከሱ ሪፈር የወሰድኩት ግን ደግሞ እዚህ ውስጥ መካተት አለበት። እዮብ ማለት አንድ ሙዚቃ አውጥቶ፣ አንድ የሙዚቃ አልበባ አውጥቶ ስሙን ተክሎ የሄደ ሰው ነው። እንግዲህ ዝም ብላችሁ እዮብና ስሙት፣ አንድ አውጥቶ ካረፈ በኋላ ነው ሁለተኛው እንትኑ የወጣው። ስለዚህ በአንድ እንትን የወጣ ሰው ይሄ ታዲያ ሊጻፍለት አይገባም? ልክ እንደዚህ አይነት ሰዎች አሉ፣ መነሳት መቻል አለባቸው። እንደዚህ አይነት መጽሐፍ ካላነሳ ናቸው ነገ ተረስተው ነው የሚቀሩት። የእግረ መንገድህን የምትጨምረው ምስጋና የቀረ የምትለው ነገር ካለ? አዎ፣ ምንድን ነው ያው የሁሉም ነገር ፈጻሚ ያው ከፈጣሪ ነውና፣ እና ፈጣሪን ቸሩ እግዚአብሔርን አመሰግናለሁ። ያው ከመጀመሪያም ከልጅነት እስከ እውቀት ዛሬ ለመጽሐፍ በቅቼ መጽሐፍ አሳትሜ ሜ ለዚህ እንድበቃ ያደረገኝ የፈጣሪ እርዳታ ቸርነቱ ነውና ፈጣሪ አመሰግናለሁ ከጎኔ ሆነው እንዲሁ አባታይ እናታይ ምክርን በውስጤ እንዲሰርጽ አድርገው በግብረገብ እንድታነጽ ያደረጉኝ ቤተሰቦቼ እነሱም እንደዚሁ አስተዋጽኦ አላቸው ትልቅ የሚባል አስተዋጽኦ አላቸውእና እነሱም ይመስገኑልኝ በተረፈ መረጃ ፍለጋ በየደጃቸው ሄድኩ ሰዎች አሉ እና እነሱ ምንም ፊታቸውን ሳያዞሩብኝ መረጃዎቻቸውን ያጋሩኝ፣ መጻሕፍቶቻቸውን በነጻ የሰጡኝ እነሱ ሰዎች በያሉበት ይመስገኑልኝ፣ እግዚአብሔር ያክፍርልኝ። ዓባይ ቲቪ መንገድ አርጋችሁ እዚህ እንድቀርብ ስላደረጋችሁኝ መጽሐፌ እንዲተዋወቅ ስላደረጋችሁኝ እግዚአብሔር አክብርልኝ። አኬ ባንቺንም አመሰግናለሁ። ከልብና አመሰግናለን። አንተንም አባይ ቲቪ። እንደቀጠለ ነው ሰከላ ሾው በሌሎች እንግዶችና ዝግጅቶች፣ አሁንም እንቀጥላለን። አብራችሁን ሆነው ከያኒ ሰብለ ተፈራ በአዲስ አበባ ከተማ ወሎ ሰፈር ተብሎ በሚጠራው አካባቢ ግንቦት 18 ቀን 1968 ዓ.ም ተወለደች። ሰብለ የመጀመሪያ ደረጃ ትምህርቷን መስቀል ፍላወር አካባቢ በሚገኘው የተባበሩት መንግስታት ትምህርት ቤት፣ በመቀጠልም በንፋስ ስልክ ሁለተኛ ደረጃ ትምህርት ቤት በመግባት ተምራ አጠናቃለች። ከ14 ዓመቷ ጀምሮ በቲያትር ለመሳተፍ ከፍተኛ ጥረት ስታደርግ እንደነበር የህይወት ታሪኳ የሚያስረዳው። ሰብለ በ1984 ዓ ም በክቡር ዶክተር ተስፋዬ አበበ የቲያትር ጥበብ ማዕከል በመግባት ስልጠና መውሰድ ትችላለች። ጭንቅሎ የተሰኘ የመጀመሪያ ስራዋን በስልጠናው ማግስት በማቅረብ ያላትን እምቅ የትወና ችሎታም ማሳየት የቻለች ከያኔ ነበረች። ሰብለ የትወና ጥበብ ሙያዋን በይበልጥ ለማሳደግ ወጋገን ኮሌጅ በመግባት በትወና ጥበብ ትምህርቷን ተከታትላ በዲፕሎማ መርሃ ግብር ተመርቃለች። በመቀጠል በአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ዲግሪዋን እየተማረች እንደነበር የሕይወት ታሪኳ ያስረዳል። በተለያዩ የቲያትር መድረኮች የፊልም መስኮቶችና የሬዲዮ ሞገዶች ላይ ተውኔቶችንና ድራማን በማቅረብ ትታወቃለች። ከልጅነት ጀምሮ እድሜ ሳይገድባት የእናቶችንና የቤት ሰራተኞችን ገጸ ባህሪ በመወከል ብዙዎች ላይ በመተወንም ጎልታ እንድትታይ ሆናለች። በሬዲዮና በቴሌቪዥን በሚቀርቡ ተውኔት ማስታወቂያዎችና ሌሎች ስራዎችንም በመስራት ጭምር በአድናቂዎቿ ዘንድ በተለየ ሁኔታ ትታወቃለች። ከያኒ ሰብለ ተፈራ ከሰላሳ በላይ ቲያትሮችን ኤርትራን ጨምሮ በመላው ኢትዮጵያ ይዘጋጁ በነበሩ መድረኮች ሁሉ ታቀርብ ነበር። ከሰራችባቸውና ደምቃ ከታየችባቸው ቲያትሮች መካከል አምታታው በከተማ፣ አስራ ሁለት እብዶች በከተማ፣ ጓደኛሞቹ፣ ወርቃማ ፍሬ፣ ሰቀቀን ህይወት፣ በየፈርጁ፣ የሰርጉ ዋዜማ፣ እኩይ ደቀ መዝሙር አንድ ቃል፣ የክፉ ቀን ደራሽ፣ እንቁላል፣ አብሮአደግ፣ ሩብ ጉዳይ እና ሌሎች ቲያትሮችም ተጠቃሾች ናቸው። ከሰራችባቸውና ለተመልካች እይታ ከቀረቡ ከሀያ በላይ ፊልሞች መካከል ደግሞ ፈንጂ ወረዳ፣ ያረፈደ አራዳ፣ ማግስትና ትንቢትን በጥቂቱ መጥቀስ ይቻላል። በፋና ብሮድካስቲንግ ኮርፖሬት ሬዲዮ ሲተላለፍ በነበረው ትንንሽ ፀሐዮች የተሰኘው ተከታታይ ጭውውት ላይ እማማጨቤ የተባሉ ገጸ ባህሪን በመወከል ተጫውታ በነበራት ድንቅ ብቃት ከአድማጭ ዘንድ አድናቆትን አግኝታለች። ትንሽ አረፍ ልበል እስቲ። ምን መጣና ደከመኛ። ለዚህ ነው ዞር ዞር ብለ ተመለስ ያሉኝ። ከፈለክም ፋርማሲ ተገተር የት ነው ተወስደኛለ ያሉኝ። በኋላ ገና ማታኮ ነው ልንካዋ። እንግዲህ ንካው። በመቀጠልም በኢትዮጵያ ብሮድካስቲንግ ኮርፖሬት ቤቶች በተሰኘው ተከታታይ ድራማ ላይ ትርፌ የተባለችውን ገጸ ባህሪ በመወከል ሕይወቷ በሞት እስከተለየችበት ጊዜ ድረስ ድንቅ ችሎታዋን ማሳየት የቻለች ከያኔ ነበረች። በቲያትር መድረክ ጥረቷን ለማሳየት የማትደክመው ሰብለ እርጥባን የተባለውን ተውኔት አዘጋጅታ በአዲስ አበባ ማዘጋጃ ቤት ያቀረበች ሲሆን አልበም የተባለውን ተውኔት ደግሞ በለንደን፣ ደቡብ አፍሪካ፣ በግሪክ፣ በእስራኤል እና በአሜሪካ ተዘዋውራ ከሙያ አጋሮቿ ጋር አቅርባለች። በዚህም የአዘጋጅና የትወና ሙያዋንም በጥምረት አሳይታበታለች። ከያኒ ሰብለ ተፈራ መስከረም አንድ ቀን 2008 ዓ ም በእንቁጣታሽ ዕለት ከባለቤቷ ጋር በመሆን ወደ ሳሪስ በሚጓዙበት ወቅት በደረሰባት የመኪና አደጋ ህይወቷ ሲያልፍ መስከረም 3 ቀን 2008 ዓ ም አድናቂዎቿ፣ የሙያ ጋሮቿ እና ከፍተኛ የመንግስት ባለስልጣናት በተገኙበት ስርዓተ ቀብሯ ተከናውኗል። ይህም ያልተቀበሩ ስሞች አባትነህ ካሴ አሸናፊ 2017 ዓ.ም ከታተመ